መላው የጋሞ ህዝብን እምባ ያራጨ ቀብር ሥነ ሥርዓት በዓለም ታሪክም የመጀመሪያው ልባል የሚችል አደጋና አሳዛኝ ክስተትን ወንድማማቾች ህልፈትን በማስመልከት ቀብር ሥነ ሥርዓታቸው ህዝብ በእምባ ሸኛቸው። እጅግ አሳዛኝና ልብ ሰባሪ ዜና በዓለም ታይቶ የማይታወቅ የሞት ቀጠረው ታሪክ የማይረሳው እጅግ አሰቃቂ የቦንኪ ወንድማማቾች ሰቆቃ በአንድ ቀን በተለያዩ የመኪና አደጋዎች ህይወታቸው ያለፈ የሁለት ወንድማማች መርዶ መላውን ማህበረሰብ ባዘን አጥልቋል። የሁለት ወንድማማቾች እለታዊ ድርብ ዜና አንድ ታላቁ ወንድም ይስሐቅ አብርሃም በአርባ ምንጭ ሀይላንድ ሙሉ ወንጌል አባልና አገልጋይ ነበረ። ከአዲስ አበባ ወደ አርባ ምንጭ በሚያደርገው ጉዞ ላይ ያለ በድንገተኛ መኪና አደጋ ህይወቱ አልፏል። ሁለት ታናሽ ወንድም አበነዘር አብርሃም በዋቻሞ ዩኒቨርሲቲ የመጀመሪያ ዓመት የማህበራዊ ሳይንስ ተማሪ የነበረ የታላቅ ወንድሙን ኢሳቅ መርዶ እንደሰማ ቀብር ለመድረስ ከውሳና ወደ ወላይታ ሶዶ ሲጓዝ ነበር። በትናንትናው ዕለት በማዕከላዊ ኢትዮጵያ ክልል በከምባታ ዞን በደረሰ ሌላ የመኪና አደጋ ህይወቱ አልፏል። ምንኛ ልብ የሚሰብር አጋጣሚ ወንድማቾቹ ወንድማማቾቹ በአንድ ቀን በተመሳሳይ አደጋ ምክንያት መሞታቸው ህሊናን የሚያደማ ትርጉም ለማግኘት የሚያስቸግር ክስተት የተሟል እጅግ ልብ ሰባሪ ነው። ሁሉም በጣም በሚያሳዝን ሁኔታ መልካም ስራዎችን ሰርቶ ይለፍ። የነዚህ ደግሞ ሁለት ወንድማማቾች ልብ ይሰብራል። ለማመን ይከብዳል። ህይወት አጭር ናት። ሰው በምን ጊዜ እንደሞትና እንደሚያልፍ አያቅም። በጣም በሚያሳዝን ሁኔታ እነዚህ ሁለት ወንድማማች ህልፈት በርካቶችን ልብ የሰበረ ክስተት፣ እጅግ አስደንጋጭ ክስተትን በማስመልከትም ነው ለእናንተ ይዤላቸው መጣሁት መላው የጋሞ ህዝብን እምባህ ያራጨ አርባ ምንጭ ሜዳር ዛሬ በከፍተኛ ሁኔታ በእምባ እንደሸኛቸው ጨምረን፣ ቀብር ስነ ስርዓትም ለበርካቶች ግጀት እስክ መስል ድረስም ነው የተከናወነው። በጣም ልብ ሰባሪ ልጆሮም የሚሰቀጥጥ መረጃ ነው። እጅግ አሳዛኝ ና ልብ የምነካ መረጃ ነው። ለቤተሰቦች ና ለወዳጅ ዘመዶቻቸው መጽናናት እንመኛለን። ሚጌታ ቦንፖን ሰብስክራይብ በማድረግ ወቅታዊ ና ናታችን መረጃ አገኙ። ሰላም ቆዩልኝ።